በነገራችን ላይ ትዳሬን ብዬ ቤተሰቦቼን ትቻለሁ፣ እህቴ ስትዋረድ ትዳሬን መርጫለሁ። አርቲስት ሳምሶን ታደሰ ለትዳር ታማኝ ጥሩ ባል፣ ለልጆቹም ጥሩ አባት፣ ለሚስቴ በጣም ታማኝ ባል ነበርኩ። ሰው እንደሚያወራውም እሱ በትዳሩ ላይ ሌላ ሴት ጋር ሄዷል፣ እንዲሁም አሁን በቅርቡ ደግሞ ሌላ ሴት አግብቷል የሚባለው ፈጽሞ ከእውነታ የራቀ ውሸት ነው። ትናንት በሰይፉ በዩኤስ በነበረው ሾው ሲያወራ ሰይፉ፣ እኔ ሳላውቅ እኮ ሰርግ ደግሰው ዳሩኝ ስል ይደመጣል። አሜሪካን የሄድኩት ትንሽ ራሴን ለማሳረፍ ነው እንጂ ለሌላ ነገር አይደለም። አንዳንዴ ዝም ማለት ዋጋን እንደሚያስከፍል አይቻለሁ። በሶሻል ሚዲያ እንደሚባለው አይነት ሰው አይደለው እግራጣቢ ልጆቼን አስተኝቼ ልጆችን አጫውቼ ልጆቼን እራት አብልቼ የማስተኛ ጥሩ ባልና ትዳር አክባሪ ነበርኩኝ። ለልጆቼም አሁንም ቢሆን የሚያስፈልጋቸውን ሁሉ አድርጋለሁ። ይህን ሀሳብ በሰይፉ ኢቤስ ላይ የተናገረውን በክፍል የወሰድኩት ሀሳብ ነው። አንዳንዶቹም ከዚህ ጋር የተገናኘ ሌሎች ሀሳብ ሰንዝሯል። ከዚህም ጋር በተያያዘ ቤት መወልወል፣ በእርግዝና ወቅት የሚስትህን እግር ማጠብ፣ የእርግዝና ክትትል ሆስፒታል አብሮ መሄድ፣ ልጆችን መጠበቅ፣ መከታተል፣ ማሳደግ የአንድ ባል ወይ የእሱ ግዴታ እንጂ የጥሩ ባልነት መገለጫ ወይ ምልክት አይደለም ሲሉ ብዙዎች አውርተዋል። ሁሉም ነገር የሚጀምረው ከቤት ነውና ቤቱን ያልሰራ ምስቱን፣ ማስደሰት ያልቻለ ውጭ ወጥቶ በየትኛውም መስክ ላይ ስኬታማ ይሆናል ብዬ አላስብም። ትክክለኛ ምስክርነት የምስት የቤተሰቡ ነው። ትልቁን ኃላፊነት ምስቱ ያከበረ ልጆቹን የወደደ ሰው የትም አደባባይ ቢወጣ ሞገስ ይኖረዋል፣ ተቀባይነት ይኖረዋል ያሰበው ይሳካለታል። ምስትም ትዳሯን ማክበርና መውረድ አለባት፣ ትልቁም ሃላፊነት ግን ባል መውሰድ አለበት ስትል ጋዜጠኛዋ ናፍቆት ትዕግስት ከዚህም ጋር በተገናኘ ሐሳብ አወራች። ግንቦት አምስት በኋላ እንደሚሰረጅ በምርጫ ቦርድ ማስጠንቀቂያ የተሰጠው ህይወት አሁንም እንደ አዲስ እንደማይመዘገብ አስታወቀ ህጋዊ እውቅና አለመመለስ በስምምነቱም ላይ አደገኛ መዘዝ ያስከትላልም ብሏል። በምርጫ ቦርድ በተቀመጠውም ቀን ገደብ መሰረት ህልውናውን ሙሉ በሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ አርነት ትግራይ በድጋሚ ምንም ማግኘት ምዝገባ እንደማያካሂድም አስታውቋል። ፓርቲውም ሚያዝያ 16 ቀን 2017 ዓ.ም በወጣው መግለጫ አደራዳሪዎቹም የአፍሪካ ሕብረት ፓናልና ዓለም አቀፍ ማህበረሰብ የህዋት ህጋዊ ውቅናን አለመመለስ በስምምነቱም ላይ የሚያስከትለው አደገኛ መዘዝ ተርቶ የድርሻቸውን እንዲወጡም ስል ጠይቋል። በፌደራል መንግስት እየተደረገ ያለው የፕሪቶሪያ የስምምነት የምጥስ አካሄድን በተመለከተ ህወት ጉዳዩን ወደ አፍሪካ ሕብረት ፓኔል መውሰዱን ያስታወሰው መግለጫውም ፓኔሉም የህወሓት ህጋዊ ሰውነት እንዲመልስና እንደ አዲስ መመዝገብ እንደማይገባውም በመግለጽ ውጤቱም እስከቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሃሳብ ተሰጥቶበታልም ብሏል። ነገር ግን ፓኔሉ እስካሁን ባለመሰብሰቡም በአጠቃላይ የስምምነቱ አፈጻጸም ሆነ የሚታይ ጥሰቶች መገምገም አለመቻሉንም አመላክቷል።